ሰላም ሰላም፣ ጠናስጥልኝ ውድና የተከበራችሁ የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንደተለመደ ሁሉ ጠቃሚ የሆነ የህግ ምክር ይዤላችሁ መጥቻለሁ። የዛሬው የህግ ምክሬ ከካርታ ማምከን ጋር በተያዘ የሚነሱ የህግ ጉዳዮችን የሚዳስስ ነው የሚሆነው። በሁለት ከፍዬ ለእናንተ ለማቅረብ እፈልጋለሁኝ። አንደኛ ካርታ አላግባብ መክኖብኛልና ይህ የመከነ ካርታ ወደ ነበረበት አገልግሎት እንዲመለስ በሚል የሚቀርብ የመብት ጥያቄ የክስ ሂደት በምን አግባብ ይከናወናል? አንድ ይሄ ነው። ሌላው ደግሞ ካርታ አላግባብ ለሌላ ሰው ስለተሰጠ ይህ በይዞታዬ ላይ የተሰጠው ካርታ እንዲመክን የሚል ደግሞ ሁለተኛው ጥያቄ ነው። እነዚህ በምን አግባብ እነዚህ ጉዳዮች ይሰናግዳሉ የሚለውን ለእናንተ የማቀርብላችሁ ነው የሚሆነው እንደምታውቁት በዚህ ቻናል እንግዲህ ከይዞታ ጋር ከቦታ ጋር ከማይንቀሳቀስ ንብረት ጋር ከቤት ጋር በተገናኘ ተደጋጋሚ የሆነ የህግ ምክርና ትንታኔ ይጀላችሁ እየቀረብኩ ነው የምገኘው። ይሄንንም የማቀርብላችሁ ከቦታ ጋር ከይዞታ ጋር ከማይንቀሳቀስ ንብረት ጋር የተገናኙ ክርክሮች በፍርድ ቤት ከፍተኛውን ቁጥር ስለሚይዙ፣ እንደዚሁም ከቦታ ከይዞታ ከቤት ጋር ያሉ ክርክሮች ከፍተኛ የሆነ ኢኮኖሚያዊ ጠቀሜታ ስላላቸውና የብዙ ሰው ጥያቄ ስለሆነ ይሄንን በተመለከተ ለእናንተ እዚህ ላይ ትኩረት አድርጌ የህግ ምክርና ትንታኔ ባቀርብላችሁ ይጠቅማችኋል ከሚል ሐሳብ ነው። በመሆኑም ከመጀመሪያው ለመጀመር እንግዲህ፣ የይዞታ ማረጋገጫ ካርታ የእናንተ የቦታችሁ የይዞታችሁ፣ አላግባብ በመሬት አስተዳደር ከህግ ውጭ ከአሰራር ውጭ በተለያየ ምክንያት ሊመክንባችሁ ይችላል። ካርታችሁ መክኗልና የያዛችሁትን ይዞታ ልቀቁ፣ አስረክቡ የሚል ውሳኔ ሊሰጥባችሁ ይችላል በክፍለ ከተማው። ታዲያ እናንተ እዚህ የተሰጠ ውሳኔ ላይ ቅሬታ ይኖራችኋል። የተወሰነ ውሳኔ ህገወጥ ነው የሚል መከራከሪያ ታቀርባላችሁ። ስለዚህ ቀጥታ ለፍርድ ቤት ይሄን ጥያቄያችሁን ካርታ ማምከኑ ላይ ብቻ በተመለከተ ከሆነ ፍርድ ቤት ቀጥታ ሄዳችሁ አላግባብ ክፍለ ከተማው ካርታዬን ስላመከነ ወደነበረበት ይመለስ ብላችሁ ቀጥታ ለፍርድ ቤት ክስ ማቅረብ አትችሉም። ከዛ በፊት ማከናወን ያለባችሁ በህግ ግዴታ ይጠጣላባችሁ አካሄዶች አሉ። ይሄ ምንድነው? በፌዴራል አስተዳደር ስነ ስርዓት አዋጅ ቁጥር 1183 ህዝባር 2012 መሰረት በመጀመሪያ አስተዳደራዊ መፍትሄ አድሚኒስትሬቲቭ ሜዥር ኤግዞስቲቭሊ አሟጣችሁ መሄድ አለባችሁ። ካልሆነ አቤቱታችሁን ፍርድ ቤት አይቀበላችሁም አሟጣችሁኑ? ነው የምትባሉት። በመሆኑም በመጀመሪያ ለክፍለ ከተማው ለራሱ ቅሬታችሁን ታቀርባላችሁ። ክፍለ ከተማው ምላሹን ይሰጣችኋል። ከዛ በኋላ ለአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ቅሬታችሁን አቅርባችሁ የመጨረሻ ውሳኔ በቢሮው ሊሰጥበት ይገባል። ይሄንን የመጨረሻ ውሳኔ ካሰጣችሁ በኋላ ለፌዴራል የመጀመሪያ ደረጃ ፍርድ ቤት አይደለም ኢቨን ክሳችሁን የምታቀርቡት በዚህ አዋጅ መሰረት የክለሳ አቤቱታ ያ ማለት እነዚህ አስተዳደራዊ የሆኑ መስሪያ ቤቶች የሰጡትን አስተዳደራዊ ውሳኔ የፌዴራል ከፍተኛ ፍርድ ቤት ይሄንን ውሳኔዎችን እንዲከልስላችሁ የክለሳ አቤቱታ ወይም ክስ ለፌዴራሉ ከፍተኛ ፍርድ ቤት የክለሳ አቤቱታ ታቀርባላችሁ። በአስተዳደር ስነ ስርዓት አዋጁ 1183 ህዝባር 2012 መሰረት፣ ስለዚህ የፌዴራሉ ከፍተኛ ፍርድ ቤት ግራቀኛችሁን ያከራክርና ካርታው መምከኑ በአግባቡ ነው ሊል ይችላል፣ ወይም ደግሞ ካርታው የቀረበ የመከነበት አግባብ ህግን የተከተለ ስላልሆነ ወደነበረበት አገልግሎት ይመለስ ብሎ ውሳኔ ሊሰጥላችሁ ይችላል። በመሆኑም ካርታ ሲመክንባችሁ ቀጥታ የምታደርጉት አስተዳደራዊ መፍትሄን አሟጣችሁ መጠቀም አለባችሁ፣ እስከ መጨረሻው ድረስ። የመጨረሻው ውሳኔ ከተሰጠ ቀጥታ ወደ ፍርድ ቤት ነው የምትሄዱት ወደ ከፍተኛ ፍርድ ቤት እንጂ ካርታ ለግባብ ስለመከነብ ብላችሁ ክፍለ ከተማውን ከሳችሁ እንደ ማንኛውም ክስ በፌደራል የመጀመሪያ ደረጃ ፍርድ ቤት አይደለም ክሳችሁን የምትጀምሩት ይሄ ካርታ ሲመክንባችሁ ነው ሌላው የናንተ ይዞታ ላይ በከፊል የሚሆን ሙሉ ለሙሉ ለሌላ ሰው ካርታ ሊሰራበት ይችላል በእናንተ ይዞታ ላይ ስለዚህ ያ ካርታ የተሰራልን ሰው መጥቶ ይህንን ቦታውን ሊያስለቅቃችሁ ሊወስድባችሁ ጥረት በሚያደርግበት ወቅት ክፍለ ከተማውን ጥያቄ ታቀርባላችሁ። ምንድ ነው ጥያቄ የምታቀርቡት? አላግባብ የሰጠኸውን ካርታ ሰርዝልኝ፣ በእኔ ይዞታ ላይ ነው የሰጠኸው ልትሉት ትችላላችሁ። ይህም በተመሳሳይ መልኩ ምን መሆን አለበት? አላግባብ የተሰጠ ካርታ ይምከንልኝ የሚል ጥያቄ ብቻውን ከሆነ ቅድም እንደነገርኳችሁ አስተዳደራዊ መፍትሄ አሟጣችሁ ከጨረሳችሁ በኋላ ነው ከዛ በኋላ አላግባብ በይዞታ ላይ ካርታ ስለተሰጠብኝ ይምከንልኝ ብላችሁ ለፌዴራሉ ከፍተኛ ፍርድ ቤት አቤቱታ የምታቀርቡት። እንግዲህ እነዚህን አስተዳደራዊ መፍትሄዎች አሟጣችሁ ተከትላችሁ በአስተዳደር ስነ ስርዓት አዋጁ መሰረት በአንቀጽ 48 በአንቀጽ 49፣ እንደዚሁም በአንቀጽ 52 መሰረት ለፌዴራሉ ከፍተኛ ፍርድ ቤት ማቅረብ እንደሚኖርባችሁ አዋጁ ይደነግጋል። ይህም በሰበር መዝገብ ቁጥር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 220042 በሰጠው አስገዳጅ ውሳኔ ካርታ ይምከንልኝ በሚል የሚቀርብ ጥያቄ ብቻውን ቀጥታ ለፍርድ ቤት የሚቀርብ አይደለም እና የፌዴራል የመጀመሪያ ደረጃ ፍርድ ቤትም ሆነ ሌላ ፍርድ ቤት የመጀመሪያ የዳኝነት ስልጣን የላቸውም። በመጀመሪያ ይሄ ካርታ የምከንልኝ ጥያቄ የሚያቀርበው ግለሰብ በመጀመሪያ አስተዳደራዊ መፍትሄ አሟጦ መጨረስ መቻል አለበት። ከዛ በኋላ ነው ለፌደራሉ ከፍተኛ ፍርድ ቤት የክለሳ አቤቱታ ማቅረብ የሚችለው በሚል አስገዳጅ የሕግ ትርጉም ሰጥቷል። ውድና የተከበራቸው ፕሮግራም የተከታታዮች፣ እዚህ ጋ ግን ልብ ልትሉት የሚገባው ነገር ካርታዬ ይምከንልኝ አቤቱታችሁ ከይዞታ ይለቀቅልኝ ከሚል አቤቱታ ጋር የንብረት ባለቤትነት በፍርድ ቤት ውሳኔ እንዲረጋገጥልኝ ከሚል ዳኝነት ጋር ተቀላቅሎ የሚቀርብ ከሆነ ቅድም እንደነገርኳችሁ በፌዴራል የአስተዳደር ስነ ስርዓት አዋጅ መሰረት ለአስተዳደር አካል መቅረብ ሳያስፈልጋችሁ በቀጥታ ጉዳዩን ለመጀመሪያ ደረጃ ፍርድ ቤት ልታቀርቡት ትችላላችሁ። የሰበር መዝገብ ቁጥር 235053 መጋቢት 29 ቀን በዚሁ ዓመት 2015 በሰጠው ውሳኔ የካርታይም ከንልኛ ቤቱታ ከይዞታ ይለቀቅልኝ ከሚል አቤቱታ ጋር ተቀላቅሎ ከቀረበ በአስተዳደር ስነ ስርዓት አዋጁ መሰረት ለምን የግዴታ ለአስተዳደራዊ መፍትሄ አሟጠህ ነው መምጣት ያለብህ ሊባል አይገባም። ካርታ ቀጥታ ይዞታ ይለቀቅልኝ አቤቱታው ከካርታ ይምከንልኝ ጋር አብሮ ዳኝነት የሚጠይቅበት ከሆነ ካርታ ይምከንልኝ ብቻውን ካልሆነና የንብረት ላይ ያለ መብት የሚረጋገጥልኝ የሚል ጥያቄም ካለው ይህ ከሳሽ ቀጥታ ለፌዴራል የመጀመሪያ ደረጃ ፍርድ ቤት ክሱን ማቅረብ ይችላል። የግዴታ ለምን አስተዳደራዊ መፍትሄ አሟጣህ አልመጣህም፣ አይባልም። እንደዚሁም የምታቀርበው ክስህን ከፍተኛ ፍርድ ቤት ነው መጀመሪያ አለብህ ሊባል አይገባም በሚል አስገዳጅ ህግ፣ ትርጉም ሰጥቷል። በመሆኑም እነዚህን ሦስቱን ነገሮች ልብ ማለት ይገባል። ውድና የተከበራችሁ የፕሮግራም የተከታታዮች በየጊዜው ወደ እናንተ የማደርሰው የህግ ምክርና ትንታኔ እንደሚጠቅማችሁ በጣም እንደሚያስደስታችሁ ምንም ጥርጥር የለኝም። ምክንያቱም ብዙ የፕሮግራሜ ተከታታዮች ከሀገር ውስጥም ከሀገር ውጭም እየደወላችሁ አድናቆታችሁ፣ ምስጋናችሁን እየገለጻችሁ ትገኛላችሁ። እኔም በጣም ስለምትከታተሉኝ እናንተ ደስ ስላላችሁ የሆነ ነገር ለእናንተ በማበርከቴ እናንተ ስለተጠቀማችሁ በጣም እጅግ አድርጌ ነው በጣም በጣም በጣም ደስ የሚለኝ። እንደተለመደ ሁሉ እንግዲህ ሌላም ደግሞ ርዕሶችን እየመረጥኩ በተለይ በተግባር የሚያጋጥሟችሁን ችግሮች የሚዳስሱ ለእናንተ የሚጠቅሟቸውን ነገሮች ለእናንተ ማበርከቴን እንደዚሁ እቀጥላለሁ። አብራችሁ ስለነበራችሁና ይህም ፕሮግራም ስለተካፈላችሁ እጅግ አድርጌ ያመሰግናለሁ። አብሬያችሁ የነበርኩት የእናንተው ጠበቃ ጠበቃ ዩሱፍ ከበረ የነበርኩኝ ባባይ